የአረጋ ከበደ የግድያ ሙከራን የተመለከተ መረጃ ደርሶናል። የክልሉ መንግስት ተጨንቋል። ቢሮ ተቆላልፏል። በዝርዝር ትሰሙታላችሁ። አመራሩ ተቀንድሿል። ተጠናክሮ ይቀጥላል ተብሏል። መረጃውን ይዘናል። የብርቃት ነዋሪዎች የሰጡት እማኝነት እውነቱን አውጥቷል። ዋነኛው ምክንያትም ታውቋል። በቆይታችን ታዳምጣላችሁ። መንግስት የሚሳኤል ከተማ መገንባቱ ታውቋል። የተደበቀው እውነት ወጥቷል። ከፍተኛ ስጋት ተፈጥሯል። የመረጃችን አካል ነው።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 ከሰሞነኛው የጸጥታ መዋቅር መፍረስ ጋር ተያይዞ አስቀድሞ የነበረው የበአዴን የእርስ በርስ ሽኩቻ ተባብሶ እንደቀጠለ ተሰምቷል። ደሳላኝ ጣሰውና ደስዬ ደጀን ርዕሰ መስተዳደሩን አረጋ ከበደን፣ ምክትሎቻችን ዶክተር አብዱ ሁሴንና ዶክተር ድረሳህሉን፣ የባህር ዳር ከንቲባ ጎሹ እንዳላማውን፣ አዲሱን የሰላምና ደህንነት ቢሮ ኃላፊ ዶክተር እሸቱን ለመግደል አላማ ያደረገ የግድያ ኦፕሬሽን ለመስራት መዘጋጀታቸው ተነግሯል። በባህር ዳር በ የደሳለኝ ጣሰው ቢሮ አቅራቢያ ያለፉትን 15 ወራት በልዩ ሁኔታ ተደራጅቶ ሲቀለብ የነበረ ኃይል ኦፕሬሽኑን እንዲሰራ ምክክሮች እየተደረጉ ነው። በዚህ ውስጥ የቀድሞ የመከላከያ አዛዦች፣ ከመንግስት ጋር ቅሩኝነት ያላቸው የታጠቁ ቡድኖችም እንዲካተቱ ተደርጓል ነው የተባለው። የአረጋ ከበደን ተከታዮች የግድያ ኦፕሬሽን ለማስተባበርም ከአዲስ አበባ የመጡ የደሳለኝ ጣሰው ተቀጣሪ የደህንነት ባለሙያዎች ወደ ባህር ዳር መግባታቸው ታውቋል። ግለሰቦቹ በከተማው በቡድን እንዳይንቀሳቀሱ ትዕዛዝ ተሰጥቷል። የአማራ ብልጽግና ልዩነትም የመተኳኮስ ዋዜማ ላይ ደርሷል። ይህንን የሰጉት አረጋ ከበደም ለጠባቂዎቻቸው ሊመቱን ይችላሉ የሚል መልእክት አስተላልፈዋል። የብልጽግና ኃላፊው ይርጋ ሲሳይ ደግሞ ቢሮቸው ውስጥ ምንም አይነት ባለጉዳይ እንዳይገባ አግደዋል። የራሳቸውን አመራሩ ሳይቀር ቀር አላምናችሁም ብለዋቸዋል። ካቢኔው ተጨንቋል። የክልሉ የጸጥታ ምክር ቤትም ከፍተኛ ጭንቀት ውስጥ ገብቷል። እሳሌን ጣሰው እና ደስ እየደጀን የመታሰር ስጋታቸው እየበዛ መሄዱን ተከትሎ አስቀድመው እርምጃ ለመውሰድ እየተሯሯጡ ነው ተብሏል። ምናልባትም በቅርቡ የአማራ ብልጽግና እርስ በእርስ በመታኮስ ራሱን ሊያከስም እንደሚችል ተነግሯል። የአማራ ፋኖ በጎጃም የቀኝ ጌታዊ ዮፍታይ ንጉሴ ክፍለ ጦር በደብረ ኤልያስ ከተማ ላይ ባደረገው የተጠና ኦፕሬሽን ክበር የተባለ የወረዳውን ሚኒሻ ጽህፈት ቤት ኃላፊ ከነ አጃቢዎቹ እስከ ወዲያኛው በዛሬው ዕለት ተሸኝተዋል። በቀጠናው ጠንካራ ውጊያ እያደረገ ያለው ፋኖ ባለፉት ጊዜያትም በአገዛዙ የደህንነትና የፖለቲካ አባላት ተከታታይ እርምጃዎችን ሲወስድ ቆይተዋል። አሁንም በየአዳራሹ እየተሽለከለከ የአማራን ህዝብ መሻገሪያ መንገድ ከብልጽግና የ ፋት መንደር ተስፋ አድርጎ የሚጠብቅን የብአዴን ከዳሚ ታግሎ እየጠረገ ያለው ብርቱ ትውልድ መጀመሪያው የቀና መንገድ ላይ የሚደቀንን ከራስ የወጣ ጉልበት ከማስወገድ አይመለስም። ትግሉ በመጀመሪያ ህዝብን በህልውና እንዲኖር የሚያደርግ ሲቀጥል፣ የፖለቲካ ስልጣን ይዞ በሀገሪቱ ላይ ፍትሐዊ ስርዓትን የማቆም መንገድ የሚከተል ነው። በዚህ የተቃኘው ትግል ነፍጥ አንግቶ ምላጭ በመሳብ ብቻ የማይወሰን የፖለቲካና የፕሮፓጋንዳ የበላይ ሰብአዊነት በመውሰድ ብቻ የማይጠናቀቅ በጥቂት ቡድኖች አድራጊ ፈጣሪነት የማይወሰን አይነተ ብዙ ስልቶችን የሚጠይቅ ነው። ዋነኛው ግን ኃይል ማሰባሰብ የሚችል መንገድ መምረጥ ነው። ይህ ደግሞ እንኳን ከውስጠኛው የወገን በኩል ቀርቶ ግዛትና ወንዝ ተሻግሮ ሌሎች ህዝቦችና የፖለቲካ ኃይሎችን ማግኘትን እስከ መጠየቅ የሚደርስ ነው። በክፍለ ሀገራዊ የፋኖ መዋቅር ወይም ሁሉንም በማያካትትና በስመ አማራ በሚንቀሳቀስ አደረጃጀት ውስጥ ሆኖ የትግሉን አልፋ ቤታና ኦሜጋ ለመወሰን መሞከር ለመውደቅ የመንደርደር ሀሁ ተደርጎ ይወሰዳል። የአማራ ሕዝብ በአብይ አህመድ ለሚመራው አሸባሪና ጨፍጫፊ መንግስት ግብር አልከፍልም በማለት ከትጥቅ ትግሉ ጎን ለጎን ሌላ አስደናቂ መናበብ እያሳየ ነው። ብልጽግና መራሹ ስርዓት ከአርሶ አደሩ ከመንግስት ሰራተኛውና ከነጋዴው በሚሰበስበው ግብር ለህዝባዊ ጭፍጨፋ የሚውሉ መሳሪያዎችን እየገዛ የዘር ማጥፋት ወንጀል እየፈጸመ ነው። ይህንን የተረዱ በርካታ የአማራ አካባቢዎች ግብር የምንከፍለው ለነጻነታችን ዋጋ እየከፈለ ላለው ፋኖ ነው በማለት አምጸዋል። በበርካታ የክልሉ ቀጠናዎች ነዋሪዎች የንግድ እንቅስቃሴያቸውን በማቆም ግብር እንደማይከፍሉ አሳውቀዋል። እንዲህ አይነት አመፅ አሁንም በብዙ አካባቢዎች እንደቀጠለ ነው። በግብር ላይ የታየው ህዝባዊ እንቢተኝነት እየሰፋ መሄዱ አገዛዙን ከፍተኛ ጭንቀት ውስጥ የከተተ ሆኗል። ከሁለት መቶ ቢሊዮን ብር በላይ የቀጥተኛ ግብር ገቢ ያገኛሉ ብሎ የነበረው የክልሉ መንግስትም በፋኖ ጽኑ ትግል መዋቅሩን በመፍረሱ መሳካት አልቻለም። ህዝቡ የግብር እንቢተኝነቱ አጠናክሮ እንዲቀጥል የአማራ ፋኖ በተደጋጋሚ ሲጠይቅ ቆይቷል። ለሚኒሻና ፖሊስ አባላት ከፍተኛ ደሞዝ በመክፈል የመከላከያ አድማ ብተን አባላትን ሙሉ ወጫቸውን በመሸፈን የገንዘብ ቋቱ የተራቆተው አገዛዙ በሌሎች ክፍያዎች ሰበብ ህዝቡን እየዘረፈ ነው ተብሏል። በውሃ በመብራትና በሌሎችም የአገልግሎት ክፍያዎች ላይ ከመደበኛ ውጭ የሆነ ጭማሪ በማድረግ በግዴታ ህዝቡን እየበዘበዘ እንደሆነ ተነግረዋል። አገዛዙ በትራንስፖርት መርሃ ግብር ላይም ተመሳሳይ ስልት በመጠቀም የነጠፈ ካዝናውን ለመሙላት እየሞከረ ነው ተብሏል። የተገነቡ የአስፋልት የጠጠርና የኮብልስቶን መንገዶች ላይ ሳይቀር የመኪና ቀረጥ ለማስከፈል መወሰኑም ታውቋል። የገጠሩን ህዝብ በጤና መድንና በማዳበሪያ በማስገደድ ለማስገበር ጥረት እያደረገ እንደሆነ ተጠቁሟል። በአማራ ክልል በሰሜን ጎጃም ዞን ሜጫ ወረዳ ብራቃት ከተማና በአካባቢው በሚገኙ ስንኳ ሴማና ፍጣ በተሰኙ ስፍራዎች የመንግስት የጸጥታ አካላት ቤት ለቤትና መንገድ ላይ በፈጸሙ ጥቃት ህፃናትን ጨምሮ ከአርባ በላይ ሰላማዊ ሰዎች መገደላቸውን መገናኛ ብዙሃን ዘግበዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ በዕለቱ ከጠዋት አንስቶ ለረጅም ሰዓት የቆየ የተኩስ ልውውጥ በመከላከያ ሰራዊቱና በአድማ ብተና ኃይሎች መካከል በብራቃት ከተማ ሲደረግ እንደነበር ለአዲስ ስታንዳርድ ገልጸዋል። የተኩስ ሩምታው ካቆመ በኋላ የመንግስት የጸጥታ አካላት በከተማዋ የተለያዩ ስፍራዎች በመንቀሳቀስ ያገኙትን ሰው ወደ መረሸን ገቡ ብለዋል። ግድያውን የጀመሩት ከብራቃት ከተማ በምስራቅ በኩል ሲሆን ከከተማ ውጭ ወደ ምዕራብ አቅጣጫ አጣሪ የተባለች ተራራ እስኪደርሱ እየገደሉን ያለፉት ሲሉ ገልጸዋል። በመጀመሪያ ውጊያው የተቀሰቀሰው ከከተማዋ በስተ ምስራቅ ሁለት ኪሎ ሜትር ላይ በሚገኘው በጣም ሚካኤል ቤተ ክርስቲያን የገለጹት ነዋሪው አክለውም ቄስ ዋሴ ይግዛው የተባሉ የቤተ ክርስቲያኒቱ አስተዳዳሪን ጨምሮ አርባ ስድስት ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸውን ጠቁመዋል። ከተገደሉት ሰዎች መካከልም መንገድ ላይ ከወፍጮ ቤት ሲመለሱ የነበሩ እናቶች፣ ቤት ዘግቶ የተቀመጡ ሰዎች፣ የአእምሮ ህሙማንና ህፃናት ሳይቀር እንደሚገኙበት አመልክተዋል። ነዋሪው አያይዘውም ከሟቾች መካከል አቶ ይገረም ይመኑ የተባሉ የደም ግፊት መድኃኒት የሚወስዱና የህክምና ክትትል የነበራቸው አዛውንት አቶ ቻይና ይመኑ ባሉ ወንድማቸው በተተኮሰባቸው ጥይት ተመትተው ሲወድቁ ሰምተው ከቤታቸው ሲወጡ እርሳቸውንም ገደሏቸው ሲሉ አብራርተዋል። አክለውም ግድያው ከተፈጸመ በኋላ ሰው እየጮኸ ይሰማን ነበር። ከዛ የግቢያችን ሰዎች ይወጣሉ። ከዛ ሰው እንዳናይ ብለዋልና አትውጡ ተባለ ብለው መጡ። ያሉት ነዋሪው የመንግስት የጸጥታ አካላት የሟቾች አስከሬን አይነሳም ብለው መከልከላቸውን ተከትሎ አስከሬኖቹ አድረው በማግስቱ መነሳታቸውን ተናግረዋል። አስከሬኖቹ የተነሱትም በማግስቱ የመከላከያ ሰራዊት ከተማዋን በመልቀቅ ከከተማዋ አራት ኪሎ ሜትር ርቀት በምትገኘው የምድረገነት ቀበሌ አጣሪ የተባለ ተራራ ላይ መስፈሩን ተከትሎ መሆኑን ጠቁመዋል። የአብዛኞቹ ሟቾች የቀብር ስነስርዓትም ከተማ ውስጥ ባለ የመድኃኔዓለም ቤተክርስቲያን በጅምላ የተፈጸመ ሲሆን የቀሪዎቹ ደግሞ በየቤተክርስቲያን ናቸው። ስልኳ ጊዮርጊስ፣ ቦረቦር ስላሴና አንድ ለስራ ከተማው መጥቶ የተገደለ ግለሰብም ደግሞ በፍጣ ሚካኤል መፈጸሙን ነዋሪው አክለው ገልጸዋል። እኚሁ ነዋሪ የጅምላ ግድያው በተፈጸመበት ዕለት የፋኖ ታጣቂዎች በአካባቢው እንዳልነበሩ ጠቁመዋል። በተጨማሪም በትላንትናው ዕለትም በከተማዋ ዙሪያ በሚገኝ ገብርኤል በተባለ ቦታ ከ8 እስከ 12 ሰዓት የቆየ የተኩስ ልውውጥ መደረጉን ገልጸው ቦታው ምናልባትም ባለፈው ዓመት 11 የቤተ ክህነት ተማሪዎች ተማሪዎችና አንድ የደብር አገልጋይ የተገደ የሚካሄድበት ቦታ ሳይሆን እንደማይቀር ተናግረዋል። ድባቡ በጣም ይከብዳል፣ ጭንቀት ላይ ነን ሲሉ ስለ ሁኔታው አስረድተዋል። ሌላኛው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ በበኩላቸው ከመራዊ ከተማ 21 ኪሎ ሜትር ርቀት ላይ በምትገኘው የብራቃት ከተማ ዙሪያ የአድማ ብተና ኃይሎች ከፋኖ ታጣቂዎች ጋር በመቀናጀት ከመከላከያ ሰራዊቱ ጋር ግጭት ውስጥ መግባታቸውን አስረድተዋል። ተኩሱ ሰባት ሰዓት ገደማ ከበረደ በኋላም የመንግስት የጸጥታ አካላት ወደ ከተማዋ ዘልቀው በመግባት ያገኙትን ሰው ወደ መግደል ገቡ ብለዋል። በዚህም አርባ የሚደርሱ ሰዎች መገደላቸውን ገልጸው ከእነዚህም ውስጥ አጎራባሽ ከሆኑ ስፍራዎች ለወፍጮና ለሌላም ጉዳይ ወደ ከተማዋ የገቡ እንዲሁም የከተማዋ ነዋሪ የሆኑ እናቶች፣ ህፃናት፣ ሴቶች፣ የቤተ ክርስቲያን አስተዳዳሪ እንደሚገኙበት አስታውቀዋል። በተጨማሪም የተዘጋ ቤት እየተከፈተ ግድያው ይፈጸም ነበር ሲሉ ስለ ሁኔታው አስረድተዋል። የሟቾች የቀብር ስነ ስርዓትም ነዋሪው በከፍተኛ ስጋትና ጭንቀት ባንዣበበበት ሁኔታ ውስጥ ሆኖ በሚካኤልና በመድሃን ያለ አብያተ ክርስቲያናት በጅምላ ከ8 እስከ 12 እየተደረገ መቀበራቸውን ገልጸዋል። በተጨማሪም አሁን ላይ ግጭቶች አሁን ካሁን እንደ አዲስ ያገረሻሉ በሚል ስጋት የከተማዋ ነዋሪ አጎራባቾች ወደ ሆኑ የገጠር ቀበሌዎች በመሸሽ ላይ መሆኑን አመልክተዋል። ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቻቸውን ሚስጥራዊ ማቆያዎች ይፋ አድርጋለች። ከእስራኤልና አሜሪካ የሚቃጣ ጥቃትን ለመመከት እንደምትጠቀምባቸውም አስታውቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫዎችን ይፋ ብናደርግ ከሁለት ዓመት በኋላ ነው የምንጨርሰው፣ ማቆያዎቹ ያን ያህል ብዙ ናቸው ብላለች ኢራን። አሜሪካ ባለፈው ሳምንት ቦምቤ ጫኑ ስድስት ተጨማሪ የጦር አውሮፕላኖችን በኢራንና የመን አቅራቢያ ወደሚገኙ ወታደራዊ መቀመጫዎች ማስጠጋቷን አንድ የሀገሪቱ ባለስልጣን ለሮይተርስ ጠቁመዋል። ኢራን ለዚህ በምላሹ አሜሪካ በቀጠናው ያላት ወታደራዊ እንቅስቃሴ የመስታወት ቤት ውስጥ ተቀምጦ ሌሎች ላይ ድንጋይ የመወርወር ያህል ነው ብላለች። ኢራን ይህንን ወታደራዊ መቀመጫ በቦምብ ለማጋየት ዝታለች። ወታደራዊ መቀመጫው የሚገኘው በህንድ ውቅያኖስ ዲዮጎ ጋርሲያ በሚባል አካባቢ ነው። ቦታው ለሞሪሺየስ መልሶ ለመስጠት ሂደት ተጀምሯል። ኢራን እንዳለችው እነዚህ የሚሳኤል ከተሞች ሚሳ የሚዘጋጅባቸው ናቸው የሚሳኤል ከተሞች የሚለውን ቃል የተጠቀምነው የኢራን ወታደራዊ ኃይል የሆነው የኢስላሚክ ሪፐብሊክ ዘብ ነው ከምድር በታች የተገነቡ ትልልቅ የሚሳኤል ማቆያ እንደሆኑ ተገልጿል መጠነ ሰፊ ና ከሀገሪቱ ተራራማ አካባቢዎች በሚገኙ ሸለቆች መካከል የተገነቡ ናቸው ባለስቲክ እና ክሩዝ ሚሳኤል ለማከማቸት እና ለመተኮስ ይውላሉ ሰው አልባ አውሮፕላን ና የአየር መቃወሚያ መሳሪያም ይገኝባቸዋል የኢራን ኮማንደሮች እንዳሉት እነዚህ የሚሳይል ከ ስትራቴጂክ ናቸው ሚሳኤል ለማምረትና ለማከማቸት ጥቅም ላይ ይውላሉ ተብሏል። እነዚህ ሚሳኤል የሚገኝባቸው ቦታዎች በግልጽ አይታወቁም። በይፋ ስለእነዚህ ቦታዎችም ተነግሮ አያውቅም። የኢራን ወታደራዊ ዘብ አየር ኃይል ኮማንደር የሆኑት ብርጋዴር ጀነራል አሚር አሊ ሀጅዝዳ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ አይአርአይቢ ጋር ካደረጉት ቆይታ ባላስቲክ ሚሳኤል፣ አጥፍቶ ጠፊ ሰው አልባ አይሮፕላን ክምችት ያለበትን የሚሳኤል ከተማ በቪዲዮ አሳይተዋል። ኢራን ለምን ስለ ሚሳኤል ከተሞች አሁን መረጃ መስጠት ፈለገች የሚለው ሌላው ጥያቄ ነው። ኢራን እንዳለችው እነዚህ መሳሪያዎች የምትጠቀመው ኢራን ላይ ለሚቃጡ ጥቃቶች አጸፋዊ ምላሽ ለመስጠት ነው። ኢራን በቀጠናው ካለ ወታደራዊ መቀመጫ ወይም ሌላ ኢራን ላይ በሚደርስ ሚሳይል ጥቃት ከተፈጸመባት የአሜሪካን ወታደሮች እና የእንግሊዝ ወታደሮች ኢላማ በማድረግ መካከል ልዩነት የለም ብላለች። ኢራን ባለፉት አስርት ዓመታት የኢራን ወታደራዊ ዘብ ከምድር በታች የተገነቡ ማቆያዎች ውስጥ ከፍተኛ ቁጥር ያላቸው ሚሳይሎች ሰ አልባ አውሮፕላኖች እና መከላከያ መሳሪያዎች አልፎ አልፎ ያሳይ ነበር። ኢራን ምን ማድረግ እንደምትችል በማሳየት አሜሪካና እስራኤል ጥቃት እንዳይሰነዝሩ ማድረግ ነው አላማዋ። ከኢራን የተለቀቁት ምስሎች ከባህር ሸካን፣ ሐጂ ቃሲም፣ ኢማድ፣ ሰጅል፣ ቃዴሬች እና ፓሼ የተባሉ ሚሳይሎችን ያሳያሉ። ኢራን እስከ 200 ኪሎ ሜትር ርቀት ላይ የሚገኙ ሀገሮችን ኢላማ ማድረግ እንደምትችል አስታውቃለች። በኢራን በአሜሪካና በእስራኤል መካከል ያለው ውጥረት ከፍተኛ በሆነበት ወቅት ነው ኢራን የሚሳይል ከተሞች ሚስጥርን ይፋ ያደረገችውም። ሶስቱ ሀገራት በተለይም ደግሞ ኢራን ከምትደግፋቸው የሁቲ አማጽያን ጋር በተያያዘ ውጥረታቸው አይሏል። የኢራን ኒውክሌር ግንባታ ድርድር እንዳለ ሆኖ እስራኤል በኢራን የሚደገፈው እና በሊባኖስ የሚንቀሳቀሰው ሄዝቦላህንም ለማዳከም ጥቃት እየሰነዘረች ነው። ዶናልድ ትራምፕ ኢራን ላይ ጥቃት እንደሚሰነዝሩ ከመዛታቸው ባሻገር ኢራን በኒውክሌር ግንባታ ዙሪያ ከአሜሪካ ጋር ስምምነት ላይ ካልደረሰች የእጃ ዙር ቀረጥ እንደሚጥ መቀጠሉም አስታውቀዋል። ኢራን እና እስራኤል አምና ወታደራዊ ትንኮሳ ውስጥ መግባታቸው አይዘነጋም። ኢራን አዲስ የሚሳኤል ማቆያ ቦታዎችን በይፋ ማሳየቷ ልትወስድ የምትችለው የአጸፋ እርምጃ የሚጠቁም ይመስላል። ኢራን ሶስተኛ ዙር ጥቃት በእስራኤል ላይ እንደምታደርስ አስጠንቅቃለች። ሆኖም ግን ጥቃት እንዳታደርስ ህዝቡ ጫና እያሳደረ ነው። ኢራን ምን ያህል በጥቃቱ ትቀጥላለች የሚለው ጥያቄ ውስጥ ስለሆነ ሌላ ጥቃት ባይሰነዘር ሲሉ ያሳስባሉ። በሌላ በኩል ደግሞ የእስራኤል ጥቃት የኢራንን የሚሳኤል አቅም ማዳከሙም ይጠቀሳል የኢራን መንግስት የሚሳኤል ማቆያዎችን በማሳየት ህዝቡ እንዲተማመንበት ማድረግ ይፈልጋል ጠንካራ መንግስት እንደሆነና አሜሪካን እንደሚቋቋም ለማሳየት ይሻል የሚሳኤል ከተሞች ከምድር በታች የሚገነቡበት ከስለላ መረብ ለመራቅ ነው የአየር ጥቃት ቢሰነዘር በቀላሉ ጉዳትም አይደርስባቸውም ኢራን ከአሜሪካና ለእስራኤል አስተላለፍ የምትፈልገው መልእክት ምንም እንኳን በወታደራዊ መቀመጫዎች ጥቃት ቢሰነዘርባትም ሲሆን የአጸፋ ምላሽ መስጠት ትፈልጋለች። እነዚህ ከምድር በታች የተገነቡ ወታደራዊ መቀመጫዎች ሚሳይል ከማይታወቅበት ቦታ እንዲወነጨፍ ያስችላሉ። ጠላት የኢራንን አቅም ለመገመት የሚያደርገውን ጥረትም ውዥንብር ውስጥ ይከታሉ ተብሏል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁንም። ሰናይ ጊዜ